ሰው ከማግባቱ በፊት ሴት ምን እንደሆነች ባል ምን ወንድ ምን እንደሆነ ማወቅ አለበት። ታውቃላችሁ አይደል? አሁን ሴት ለምሳሌ የተፈጥሮ ግዳጅ አለባት በወር በወር የለባትም። በዚያ ጊዜ ሴቶች ያማቸዋል፣ ጠባያቸው ሁሉ ይከፋል። ያንን ሳያውቁ መግበ እንዴት ሰሞን ጠባይሽ ይከፋል ማለት አይቻልም፣ ግዱን ያማታል። ይህን ይህንን ማወቅ ይገባል። የተፈጥሮ ልዩነትን ማወቅ ባል ይገባል። ሴቶች ምስጋና ወዳጆች ናቸው። ምስጋና ስለሚወዱ ሚስትን ማመስገን ነው ማለት ነው። ጨው የበዛበት ወጥ ብትሰራም ዛሬ የሰራሽ ወጥ እጹብ ነው ማለት ነው ማለት ነው። ከሰደቧት ግን ነገ እንጃ የምትጨምረውን እንግዲህ ማለት ነው አጉል ነው። ስለዚህ ምንድን ነው ሴቶች ምስጋና ስለሚወዱ ማመስገን። ወንድ ደግሞ ምን ምን ይፈልጋል? መታዘዝ ይፈልጋል። አይደለ መታዘዝ ይፈልጋል። ማዘዝ ነው። ለምን የክርስቶስ ምሳሌ ራስ ስለሆነ መታዘዝ አለበት ማለት ነው። ስለዚህ ባል ሲታዘዙ ይወዳል። ሚስት ሲያመሰግኗት ሲንከባከቧት ትወዳል።